እንዴት ናችሁ? ሰላም ናችሁ? እንግዲህ ዛሬ የምናየው ሚላን የምትባለው የጣሊያን ከተማ ነው። ያው ሚላን እንግዲህ በጣም በውበቷ የታወቀች ናት። በቱሪስት መስህቧ፣ በብዙ ነገሮቿ፣ በምግቧ በምኗ የታወቀች ናት። በጣም የምታምር ውብ ከተማ ናት። ውበቷ ግን ከውጭ ነው። ከውጭ ነው እንጂ ውስጧ ስትገቡ በጣም የሚያስጠላና የሚቀፍ ነው። ይሄንንም እንግዲህ በዝርዝር እነግራቸዋለሁ። ብዙ አበሾችም ይኖራሉ እንግዲህ ጥንቃቄ ግን ያስፈልጋን እዛ ሲኖሩ። ውስጧ ያለውን የሚቀፈውን ነገር ወደዛ መጠጋት የለብንም። ከውጭ ብቻ የሚያምረውን ነገር ከተሟ ታምራለች ምግብ አላት። ምግብ ርካሽ ነው ምናምን፣ ያን ያን መጠቀም አለብን። ነገር ግን ውስጧ ያለውን መጥፎ መጥፎ ነገሮችን ለይተን እዛ አካባቢ መድረስ የለብንም ማለት ነው። እንግዲህ ውስጧ በጣም ብዙ የሚያስጠሉ ነገሮች አሏት። ከነዚህ ውስጥ እስኪ ለዛሬ አንዱን እናቀርባለን። ይሄ ምንድን ነው? አንድ ቸርች አለ። ስለሱ ነው የምናወራው። ለዛሬ የምናወራው ስለ ቸርቹ ነው። ይሄ ቸርች ከውጭ በጣም ነው የሚያምረው፣ በጣም ያምራል። ውስጥ ግን ስትገቡ በጣም የሚቀፍ በጣም የሚቀፍ ነው። ከሰው አጽም የተሰራ ነው። እንዳለ የሰው አጽም ተለጣጥፏን ግድግዳው ላይ ጣራው አልቀረ፣ ግድግዳው አልቀረ፣ ምንም የቀረ የለም። የብዙ ሺህ ሰው አጽም ነው። በግምት ከአራት ሺህ እስከ አርባ ሺህ ሊሆኑ ይችላሉ። የሰዎቹን እንግዲህ የሰው ጭንቅላት ተለጣጥፏል። የሰው እግር፣ እጅ ምንም የቀረ ነገር የለም። ይሄ እንግዲህ ቸርች ሳይሆን ሌላ ነገር ነው። በእውነት ሌላ ነገር ነው። ሰው አልገባውም እንጂ ሌላ ነገር ነው። ስለዚህ ጥንቃቄ ማድረግ ያስፈልጋል። አበሾች ወደዛ በፍጹም እንዳትሄዱ፣ ስራችሁም ብቻ በቃ ከስራ ውጭ ወደዚህ ወደዛ ይሄን መጥፎ ነገር እንትን ማለት የለባችሁ። ስለዚህ ሁሉም ጥንቃቄ አድርጎ ስራው ላይ ብቻ ነው ማተኮር ያለበት። እዛ የሚኖር አበሻ የአበሾች የራሳችን ቸርች አለን። ያንን መጠቀም ነው። ወደዚህ በፍጹም በጣም የሚያስጠላና የሚቀፍ ነው። ስለዚህ ሁሉም አበሻ ጥንቃቄ ማድረግ አለበት ማለት ነው። የምናየው በጣሊያን ሚላን በምትባለው ከተማ ያለውን ጉድ ነው። እንግዲህ ይህም ጉድ ምን መሰላችሁ? ቸርች ተብሎ የተገነባው በጣም ትልቅ ቸርች አለ፣ ግን በጣም የሚቀፍና የሚያስጠላ ነው። የተገነባውም ውስጡ ስትገቡ በሰው አፅም ነው የተገነባው። በሰው አፅም ግድግዳው ሙሉን ተለጣጥፏል። በሰው በሰው አፅም ቸርች ነው ብለው እንግዲህ ተራው ሰው ገብቶ እዛ ይጸልያን፣ ሻማ ያበራን፣ ምን ይላል። በጣም ይገርም ነው እንግዲህ የዚህ አይነት ቸርች የለም። ቸርች ሳይሆን ሌላ ነገር ነው። እና ምን ያክል የመጨረሻው ዘመን ላይ እንደደረስ ነው የሚያሳየው። ምክንያቱም ያንም ያክል ትልቅ ከተማ እንደዚህ ቤተ ክርስቲያን ተብሎ በሕዝቡ ላይ ሲጫወቱበት በአፅም ተገንብቶ ሰውን ደግሞ መፍዘዙ ሰውን ፈዙን ገብቶ ቤተ ክርስቲያን ብሎ ይጸልያል። እና ሚላን ብዙ አበሾች አሉ የሚኖሩ እንግዲህ እነሱም ሊያውቁት ይችላሉ። እና በጣም የቱሪስት ከተማ ናት። በጣም ከተማዋ ታምራለች ከውጭ ውስጧ፣ ግን በጣም የሚያስጠላ የሚቀፍ ነገር ነው ያለ እንዲህ ገባ ብለን ስናያት ማለት ነው። እና ብዙ አበሾች እንዳውም ፎቶ ይነሳሉ ከዚሁ ቸርች ጋር ማለት ነው። ከውጭ ሲያዩት ያምራል፣ ውስጡን ማያውቁት ይመስለኛል አብዛኞቹ እንደዚህ የሚያረጉት። በጣም የሚቀፍ ነው። ብዙ ሌሎችም አሉ። በጣም በጣም ቢቀፉ ጣሊያን ብቻ ሳይሆን እንግዲህ በሌሎች በአውሮፓ ሀገሮች እንደዚህ አይነት ነገሮች የተለመዱ ናቸው። ሰው ግን ይህን አይ ከውጭ ማማራቸውን ውበታቸውን፣ ከውጭ ያለውን ውበት እንጂ እንደዚህ ጠለቅ ብሎ የሚመራመር ሰው የለም። እንግዲህ ሰውም ቸርች ነው ብሎ ገብቶ ያን ቱሪስቱ የሚጎበኛል ተራውም ሰው ይጸለያን ገብቶ፣ ግን ከዛ አይነት ነገሮች መጠንቀቅ አለብን አበሾች። በሰሜን ጣሊያን የምትገኝ ማለት ነው። የሰሜን ጣሊያን ዋና ከተማ ማለት ናት። ያው ብዙ ሰው ያቃታን፣ ብዙ ሰው ይኑርባታን፣ ኢትዮጵያውያኖችም አሉ። እና በቱሪስት በጣም የታወቀች ናት። በጣም ብዙ ቱሪስቶች ይሄዳሉ። በጣም ብዙ ሰው የሚወዳት ከተማ ናት። ግን በውስጧ በጣም የሚያስጠላ ነገር አለባት። በጣም የሚያስጠላ ላይን ሲታይ በጣም የሚያምር ከተማ ነው፣ ያምራል። በጣም ነው የሚያምር፣ ግን ውስጧ ስንገባ ነው በጣም የሚያስጠላ ነገር አለ ላያት በደንብ አተኩሮ ላያትናል ለተመራመረ ሰው በጣም ያስጠላ የሚዘገንን ነገር አለ ውስጡ። ከላይ ግን ለሚያይ ሰው በጣም የምታምር ልዩ ውብ ከተማ ለምትመስለው እና ምንድነው ይሄ፣ ብዙ መጥፎ ነገሮች አሉ። ከነዛው ውስጥ አንዱ አንድ ቸርች አለ እዛ ከተማ ውስጥ አንድ ቸርች የታወቀ ቸርች አለ። በጣም ይገርም ነው። ብዙ ጣሊያኖች እየገቡ እዛ ሻማ ያበራሉ፣ ይጸልያሉ። ግን ውስጡ ስንገባ በጣም ይዘገንን ነገር ነው የምናየው። ይሄንን ቸርች ልንለው አንችልም፣ ቸርች ሳይሆን ሌላ ነገር ነው። ውስጡ በምንገባ ጊዜ ምንድን ነው የምናየው? ግድግዳው በሙሉ በሰው አጽም ነው የተገነባው። የሰው አጽም ተለጣጥፎበታል ጣራው የሰው አጽም ተለጣጥፎበታል። በቃ የሚዘገንን የቤተ ክርስቲያን ነገር የለውም። የቤተ ክርስቲያን የሚመስል ስዕልም ወይም መስቀልም ነገር አናየውም። ብቻ የሚያስፈራ የሚያስፈራ የሰው አጽም ከሰው አጽም ነው የተሰራው። ወደ አራት ሺህ ይሁን አርባ ሺህ አካባቢ የሚሆን የሰው አጽም ነው ያለው እና በጣም ይዘገንን ግን እንደ ቱሪስት መስብ ተብሎ ይታያል። እሷ ገብቶ ይጸለያል። የሚገርም ነው። እና የዛ ሀገር ሰው ደንዝዟል፣ ተራው ሰው ደንዝዟል። ይህን ያክል እየተጫወቱበት ነው ማለት ነው። እና በጣም ያስጠሉ ሌሎቹም ነገሮች አሉ፣ ብዙ ነገሮች አሉ። ግን ያው ሰው የሚያው እንዲህ ፊት ለፊት ስትታይ ከተማዋ ታምራለች፣ በጣም ነው የምታምረው ሰው በውበቷ ተማርኮ ብዙ ቱሪስቶች አሉ ብዙ አበሾችም ይኖራሉ እንዳሁም ብዙ አበሾች አይታችሁ ከሆነ በቲክቶክም ሆነ በፌስቡክ እዛው ቸርች ጋር ይነሳሉ ፎቶ ፊት ለፊት ይህም ቸርች አለ ከአፅም የተሰራ ቸርች ከውጭ የሚያምርክ ውስጡ ከአፅም የተሰራ ሌላም ደግሞ በሴጣን ትእዛዝ የተሰራ ሌላም ቸርች አለ እዛም ፎቶ ይነሳሉ። ብዙ አበሾች አለማወቅ ነው፣ አለማወቅ ውስጡን ገብተው አለማየትም ይሆናል፣ ወይም ደግሞ ታሪኩን አለማንበብም ሊሆን ይችላል። ባለማወቅ ነው ብዙ አበሾች የሚሸወዱት። እና በጣም በጣም የሚያስጠሉ ነገሮች የሞሉባት ከተማ ናት። እና እንደዚህ ከተመራመርን ብዙ የአውሮፓ ከተሞች እንደዚህ ናቸው። በጣም ውስጣቸው የሚያስጠላ ነገር አለ። ከውጭ ሲታይ ግን ያምራል እና በጣም አስቸጋሪ ነው። እንግዲህ አሁን ይህን ቤተ ክርስቲያን ብሎ ገብተው ተራው ሰው ይጸልያል። ምን ይላል ግን ውስጡ በጣም የሚያስጠላ በጣም በጣም የሚቀፍ ነው ያለው ነገር።